ይ እንደዚህ ከዛ ፍሬንድ እናርጋ የግድያ ነው ኛ ስላለን ከዛ እንደዚህ ከዛ እንደዚህ ሴትዮ ጦርነት አረግሽው። እኮ ምንድን ነው? አንዱን ብረጭ ይሄ ማለት ይኸው ስማኝ፣ ይሄ በጥይት፣ ይሄ በጩቤ ይሄ አንላቀቅም ይሄ ተያይዘናል ይሄ ገልሃለሁ ማለት ነው አረ ሴትዮ ክፉ ሆናለች እንዴ ምንድን ነው ሴትዮ የምሬ ነው አሪፍ ነው በቃ ያዘዋል አረ ክፉ ሆነሻል ሴትዮ ክፉ ሰው ሆነሽ ነው የገባሹ እንዴ ለምንድን ነው እንደዚህ ክፉ ሆነሹ የመድኃኒዓለም ጨካኝ አደገኛ አውሬ ሆናለች

እግዚአብሔር ግን እንዴት ነው የምታብረው? የመድኃኒዓለም እኔ እኮ ወድ እንደው ሌላውን ተው ተቀጣ፣ ችግር የለውም። አጥንትህን ታሳይ አጥንትህን ታስቆጥር ደው ቲክታክ ላይ ቱ ደግሞ እኮ ዝም መተው የሚጽፉልኝ ነገር አጥንትህ አጥንትህ። ለምን ትንሽ አርተህ አትቀይርም እንዴ? አጥንቱ እየተቆጠረ እንዴት እየሰሩ ለምን ራቆትን ተቀምጠው? ቀጣት እኮ ነው ሰባ ሁለት ጎድን እንዳለኝ ግምጄ ዛሬ አየሁ ባይኔ ሰባ ሁለት ነው ጎድኔ እኔ ራሴ እኔ ራሴ እኮ አመንኩኝ። በቃ ባንተ ነው ያመንኩት። ሰባ ሁለት ጎድን ያለኝ ፍራውን ቆጥረሀል አይደል? ሳቅ ፍራውን በል ከስር ሳቅ። ከቆጠርክ ሊቨር ምን እንዳለኝ ታውቂያለሽ። መቶ ካርድም ቢያለኝ እኔ ራሱ ተብሎ ተብያለሁ እኮ መጀመሪያ ላይ አረለም መጀመሪያ ላይ ስራ ነው። ከዛ በኋላ ደግሞ የኔ ንጉስ ተቀጣሽ እንደዚያ ቀጡሽ። አንተ ጋር ጫውቶ እኔ ጋር ይመጣል ፍራውል እኮ ሌቭል አፓረክ እኔ ጋር የእኔ አባት። ኧረ ኧረ ሌቨር የሚባለው ሰውዬ ምን አይነት ወርቅ የሆነ ሰው ነው። በመድሃኒዓለም ኬት ነው የመጣው እሱ። ኢንተርናሽናል ሳይሆን አይቀርም ግምጄ ቼክ አድርጊ

ይሄ ለሬማ በሲፈን እንደረገችኝ በኋላ የተዘፈዘፍኩኝ አትልም እንዴ? ካለሩ መስሎኛል። አረ ልብስ ቀይረሽ ሴትዮ ብርድ እንዳይመታሽ። ከዛማ እሺ ቀይረሽ፣ አረ ልብስ ቀይሪ አንዴ።